ሰላም ለእናንተ ይሁን ይህ ዋይኬል ዘንድ ስቶሪ የኢትዮጵያ ያለው ለዛ ይዘላችሁ የቀረቡት የወቅቶች መፈራረቅ በስሜት ላይ የሚያሳድረውን ተጽዕኖ ይሆናል። በኢትዮጵያውያን እንግዲህ አቀባበ አቆጣጠሩ 2018 ዓመተ ምህረት እንገኛለን። ታዲያ በዚህ በ2018 ጊዜ ወቅት ምንድነው ብዙ ያስተዋልኳቸውን ከታዘብኳቸው ነገሮች ውስጥ የተወሰኑ አንድ ሃሳብ መዘዣ ውጥቻላለሁ። በዚህ የክረምት ወቅቱን መውጣት ተከትሎ ወይም ደግሞ መስከረም ወር መግባት ተከትሎ ብዙ ሰዎች ላይ የተለያዩ ሀሳቦች ሲነሱ ሰማሁ። ከነዛ ውስጥ የስሜት መለዋወጥ ወይም ደግሞ ኢሞሽናል አፌክት የምንለው ነገር ሲያሳዩ ወይም ደግሞ ሲናገሩ ሰዎች አሉ። ከነዛ ውስጥ አንደኛው ምንድን ነው የስሜት መለዋወጥ፣ መነጫነጭ፣ ለስራያን ለተነሳሽነት መቀነስ፣ የድካም ስሜት መሰማት የመሳሰሉትና የተለያዩ ስሜቶችን ሰዎች እንዳስተናገዱ ሲናገሩ ሰምቻለሁ። ታዲያ ይህ ስሜት ከምን መጣ ብዬ ለማየት ሞከርኩኝ። ምናልባት ከክረምት መውጣት ጋር ተያይዞ የተለመደው የዝናብ ወቅት ወይም ደግሞ የብርድ ወቅት፣ ይሄ ቤታችን ውስጥ አላደለ ብርድ ሲመጣን ወፍራም ልብስ ለብሰን ወይም ደግሞ ሙቀት ያላቸው ነገሮች ተጠቅመን ብርዱን የምናሳልፍበት ጊዜ ወይም ደግሞ የዝናቡ ድምፅ ነው ወይ የሱም አለመኖር፣ የሱን አለመኖር ተከትሎ የሚተፈጠረ የስሜት መለዋወጥ ነው ወይስ ደግሞ የመስከረም ወር ይዟቸው የመጣው የተለያዩ ኢቨንቶች ወይም ሁነቶች ለምሳሌ የባህል ወጪ ወይም የድግስ ወጪዎች፣ የልጆች የልብስና የጫማ የልጆች የትምህርት ክፍያዎች፣ የዩኒፎርሞች፣ የደብተር የተለያዩ ወጪዎች ናቸው። ይህን ስሜት አስከትሉት ዬ ለማየት ሞከርኩኝ ካገኘዋቸው ምክንያቶች ውስጥ ወደ አምስት የሚሆኑ የተለያዩ ምክንያቶችን አግኝቻለሁ። ለነዚህ ከወቅት ጋር ወይም ደግሞ ወቅት መፈራረቅን የወቅቶች መለዋወጥ ተከትሎ የሚፈጠር የስሜት መለዋወጥ ማለት ነው። ምክንያት አንድ ያገኘት ምንድን ነው? የበቂ የፀሐይ ብርሃን አለማግኘት። ይህ ፀሐይ ብርሃን አለማግኘት በራሱ ምንድን ነው ማለት ከመስከረም ወር ከሐምሌና ከነሐሴ ወር በተሻለ የፀሐይ ብርሃን ይኖራል። ነገር ግን ሙሉ ፀሐይ በቂ የሆነ የፀሐይ ብርሃን አይደለም የሚወጣው ማለት ነው። በተለይ ጠዋት ጠዋት ላይ በጣም ጉም ይኖራል፣ አልፎ አልፎ ዝናብ ይጥላል። በዚህ ምክንያት አይምሯችን በፀሐይ ወይም ዴይላይት አለ ሳይሆን የሚያስበው ምን ያክል ነው፣ ምን ያህል ሰማያዊ የጠራ ነው፣ ምን ያህል የፀሐይ ብርሃን ውስጥ ጥራት አለው ኳሊቲ የምንለው እና ኢንቴንሲቲ የምንለው በቂ የፀሐይ ብርሃን ይገኛል ወይ የሚለውን ነገር ሪፍሌክት የሚያደርገው ምናልባት የዚህ በዝናብ ወቅት ዝናባማ ወቅት በነበረበት ጊዜ አይምሯቸው ሲያስተናግድ የነበረው ስሜት አለ አለ ያነ ያን ስሜት ነው አስቀጥሎ የሚመጣው። ነገር ግን ዝናቡም ሳይኖር በቂ ፀሐይ ብርሃን ግን ሳይኖር ፀሐይ ብቻ ሲወጣ ጥንካሬ የሌለው ፀሐይ ማለት ነው። በዛ ሲወጥ የሙድ መለዋወጥ ሊኖር ይችላል ማለት ነው። ምክንያት ሁለት ኢንቫይሮንመንታል ፋክተር ነው። ኢንቫይሮንመንታል ፋክተር ስንል ለምሳሌ የመስከረም ወር ሲመጣ ምን ይኖራል? አዋራ ይኖራል። የአበቦች ብናኝ ወይም ደግሞ ፖለን ይኖራሉ እነሱ እነሱ ፍሉ ላይክ ሲምፕተም ወይም ደግሞ ጉንፋል መሰል የሆኑ ስሜቶችን ያስተናግዳል። ይህ ፍሉ ላይክ ሲምፕተሞች ወይም ደግሞ ጉንፋል መሰል ሲምፕተሞች አካላዊ ህመምን ያስከትላሉ። ማለት የምቾት የማጣት ስሜት እንዲከሰት ያደርጋል። ይህ ስሜት የአካላዊ ህመም ወይም ፊዚካል ፔን የምንለው ማለት ምንድን ነው? ሙዳችን እንዲረበሽ ያደርገዋል። ሙዳችን ወይም ደግሞ የመነቃቃትን የሚፈጥረው ስሜታችን በቀላሉ እንዳይነቃቃ ያደርገዋል ማለት ነው። ምክንያት ሶስት ማህበራዊና ባህላዊ ጫናዎች ወይም ደግሞ ሶሻልና ካልቸራል ኢንፍሉዌንስ የምንላቸው ናቸው ማለት ነው። የመስከረም ወር ሰዎች በባህላዊና ሃይማኖታዊ ክንውኖች ቢዚ የሚሆኑበት ወቅት ነው። ትምህርት ቤቶች ይከፈታሉ፣ ለአዲስ ዓመትና ለመስቀል የሚኖር የድግስ ዝግጅቶች ይኖራሉ እና ሌሎች የቤት ስራዎች ይኖራሉ ማለት ነው። እና ታዲያ በእነዚህ ውስጥ ትንሽዬ ጫና ወይም ደግሞ ቢዚ መሆን በራሱ ምን ይፈጥራል? ስሜታችን በቶሎ ያን ነገር አዳፕት ማድረግ በተለይም ደግሞ ሴንሲቲቭ ለውጥን በቀላሉ የማይቀበሉ ሰዎች ያለ ስሜት ሴንሲቲቭ በሆኑ ሰዎች ላይ ከፍተኛ የሆነ ጫና ይኖረዋል ያስከትላል ማለት ነው። በዚህ ምክንያት ሙዳችን ሊከነስ ይችላል ማለት ነው። በምክንያት አራት ምክንያት አራት ደግሞ ያገኘሁት ምንድን ነው ምክንያት አራት ባዮሎጂካል ሴንሲቲቪቲ የሚባለው ነው። ባዮሎጂካል ሴንሲቲቭ ማለት አንዳንድ ሰዎች ለብርሃን በጣም ሴንሲቲቭ ናቸው ማለት ምንድን ነው? ብርሃን ይረብሻቸዋል። ትንሽ የፀሐይ ብርሃን ወይም ደግሞ የትንሽ ሰላይ ወይም የምግብ ለውጥ ላይ የምግብ ለውጥ የእንቅፍ ለውጥ ሲኖር ሴሮቲን የተባለው ሆርሞን እና ሜላቶኒን የተባለው የእንቅፍ ሆርሞን ላይ መዛባት ይፈጥራል። በእነዚህ ባዮሎጂካል ሴንሲቲቪቱ ማለት እነዚህ ሴሮቲኒን እና የሜላቶኒን መዛባት ምን ያደርጋል ማለት ነው? ሙዳችን እንዲከነስ ወይም ደግሞ የሙድ መደበር ውስጥ እንድንገባ ያደርገናል። ምክንያት አምስት ስነ ልቦናዊ እይታ ወይም ደግሞ ሳይኮሎጂካል ፐርሴፕሽን የምንለው ማለት ነው። ሳይኮሎጂካል ፐርሴፕሽን የምንለው ምንድን ነው? አይምራችን ጎበዝ፣ ሁሉን ነገር አስተዋሽ ነው። አይምራችን በጣም ጎበዝና ሁሉን ነገር አስተዋሽ በመሆኑ እያንዳንዷ የምታስከትለውን ጉዳይ በአንኩሪ ይመዘግባል ማለት ነው። የክረምት ማለቅ ተከትሎ ይሄ ደማቅ የሆኑ ምሽቶችን የፀሐይ ብርሃን መውጣት ተከትሎ ያልተገመተ ወይም ደግሞ አንቲሲፔትድ ቸንድ ስለሚኖር ለውጥ ስለሚከሰት፣ በዛ ምንድን ነው ቶሎ ወደ ኖርማል ፊሊንጉ ወደ አዲሱ ሙድ ለመምጣት ጊዜ ይፈልጋል ማለት ነው። በዚህ ምክንያት ማይልድ የሆነ የሀዘን ስሜት መለስተኛውን የሀዘን ስሜት፣ የባህሪ መነጫነጭ፣ የጉልበት ማጣት፣ ኃይል የማጣት ድካም የመፍጠር ነገር ሊኖር ይችላል ማለት ነው። እነዚህ አምስቱ ዋና ዋና ምክንያቶች ከወቅት ወይም ሲዝናል ቼንጅ ጋር ተከትሎ የሚከሰቱ የስሜት መለዋወጥን ያስከትላሉ ማለት ነው። ታዲያ ለነዚህ ላይ ለዘረዘርናቸው መፍትሄ ወይም ደግሞ ምክንያቱ ማለት ህክምናው፣ ህክምና ሳይሆን እንደ መፍትሄ እንግዲህ ህክምና ማለት ከቻለ ሶኬ ግን መፍትሄ ዋናነት መፍትሄው ምንድነው ስንል በመጀመሪያ ደረጃ ማድረግ አለብን፣ ከዚህ ድባቴ ወይም ከዚህ ድብርት ውስጥ ለመውጣት በቂ የፀሐይ ብርሃን ማግኘት አለብን። በቂ ፀሐይ ብርሃን፣ የጠዋት ፀሐይ እንግዲህ ጠዋት ጠዋት ላይ መስከረም ላይ ጠዋት ጠዋት በቂ ፀሐይ ብርሃን ላይኖር ስለሚችል፣ በተቻለ መጠን ግን የፀሐይ ብርሃን ብናገኝ ሙዳችን ወይም ደግሞ ሴሮቴንን የሚባለው የደስታ ሆርሞን እሱ ሙድን በደንብ የሚያሻሽልልን ማለት ነው። እሱ በበቂ ፀሐይ ብርሃን ሲያገኝ ሴክሬሽኑ ስለሚጨምር ማለት ነው። በሌላ አባባል ሜላቶኒን ሜላቶኒን የተባለው የእንቅልፍ ሆርሞን እሱ ደግሞ በፀሐይ ብርሃን መጠኑ ስለሚቀንስ መሞር የተቻለ ከድብርት እንወጣለን ማለት ነው። ሁለተኛ የአካል ብቃት ወይም ደግሞ ፊዚካል አክቲቪቲ ማድረግ ነው። ከተቻለ ሬጉላር የሆነ ዴሊ ኤክሰርሳይዝ መስራት ነው። ካልተቻለ ግን የሰላሳ ደቂቃ ወክ ማድረግ በራሱ ሙድን ያሻሽልናል ማለት ነው። ሶስተኛው የተመጣጠነ ምግብና ፈሳሽ መውሰድ ነው። ቤት ያፈራውን ምግብ፣ ውሃ፣ የተለያዩ ፈሳሾችን መውሰድ አቅማችን ወይም ደግሞ ፊዚካሊ በደንብ ስትሮንግ እንድንሆን በማድረግ ከሙድ ከድባቴ ወይም ከድብርት ስሜት እንድንላቀቅ ያደርገናል። አራተኛው በቂ እንቅልፍ ማግኘት ነው። አሁን በቂ እንቅልፍ የምናገኝ ስንል ምንድን ነው? በጊዜ አንደኛ በተለመደ ሰዓት መተኛት እና በተለመደ ሰዓት መነሳት ነው። አምሽቶ መተኛት ወይም ደግሞ ዘግይቶ መነሳት የበለጠ ድካም እንዲጫጫነ በማድረግ ከድብርት ስሜት እንዳንወጣ ስለሚያደርገን በቂ እንቅልፍ ማግኘትና በቂ በጊዜ ወደ መኝታ ያደርጋችሁ መሄድ እና በጊዜ መነሳት መለማመድ አለብን ማለት ነው። አምስተኛው መፍትሄ የሚሆነው ምንድነው? ሶሻል ኮኔክሽን መጨመር ነው። ከቤተሰቦቻችን ጋር መጫወት፣ ከጓደኞቻችን ጋር መዝናናት እንደም ከጎረቤቶቻችን ጋር ከአካባቢው ማህበረሰቡ ጋር ጊዜ ማሳለፍ ከድብርት ስሜት እንድንወጣ ያደርገናል ማለት ነው። አንድ በጣም መረዳት ያለብን ነገር ምንድነው፣ ማይልድ የሆነ የሆነ መለስተኛ የሆነ የስሜት መለዋወጥ ወይም ደግሞ ሙድ ቼንጅ ኢትስ አክሴፕቴብል ኖርማል ነው ማለት ነው። ነገር ግን ከባድ የሆነ ሐዘን ከባድ የሆነ ድካም፣ ይሄ ድካም ለሁለት ሳምንትና ከዛ በላይ ከቆየ ግን እና የዕለት ተዕለት የህይወታችን ክንውል አፌክት የሚያደርግን ከሆነ የስነ ልቦና ባለሙያ ወይም ደግሞ ሌሎች ባለሙያዎችን ማናገሩ የተሻለ ይሆናል ማለት ነው። በመጨረሻም ምንድነው ምንል ማለት ማስተላለፍ የምንፈልገው ነገር ሁሌም ቢሆን አዲስ ሲዝን ወይም ደግሞ ወቅት ሲፈራረቅ በትን ክረምትና በጋ በእኛ ሀገር እንደምታውቁት የክረምት ወቅቱ አጭር ነው። ከሶስት ወር ከሁለት ወር ያለው ጊዜ ነው ማለት ነው። አብዛኛውን ከወር ምንድነው በጋማ ወቅት ወይም ደግሞ የፀሐይ ብርሃን የሚገኝበት ወቅት ነው ማለት ነው። ስለዚህ ሁሌም ቢሆን በክረምት ወጥቶ በጋ ሲመጣ የስሜት መለዋወጥ እንደሚፈጠር ማንም ሰው ላይ ሊፈጠር እንደሚችል አክሴፕት ማድረግ ያስፈልጋል። በዛ ምክንያት ከአወር ቦዲ ሰውነታችን ላይ መረዳት ያስፈልጋል ኢንቫይሮንመንቱን አካባቢ ያለውን ነገር መረዳትና ላይፍ ስታይልን በማስተካከል ወደ ደስታ መመለስ እንችላለን ማለት ነው። ለዛሬ ያዘጋጀሁላችሁ ይህን ይመስላል። በጤና ቆዩ።